የድንች ሰላጣ አማረኝና ውብዬ፣ ለምንድን ነው ተነስተ ሸማት እድሜ ለማዳም፣ ምን ጠፍቶ ቤቱ ሙሉ ነው አልኩኝና ድንች ቅቅል አረኩኝና እንደዚህ ከተፍተፍ ከተፍተፍ አደረኩኝና በሳኔ ያደረግኩኝ። ከዛ በኋላ እዚህ ጋር ደግሞ ቲማቲሜን ቆረጥ ቆረጥ ቆረጥ። ቲማቲም እንዴት አባቱ ያምራል ቅላቱ። እንደዚህ ከተፍ ከተፍ ከተፍ ከተፍ አደረኩኝና ሁሉንም። ያማራችሁን እየሰራችሁ ብሉ። ስልክ ላይ ብቻ አትጣሉ። እውነቴ ነው። ከዛ ቲማቲሜንም እንዲቆረጥርጥ አደረኩኝና ጨመርኩ ማለት ነው። ጥቅ አረኩኝና በጣም ነው ይህን ሰላጣ ምወደው። በጣም ባዶን ነው ምበላው፣ ካለ በዳቦ ከሌለ ደግሞ ብቻውን ራሱ ብትበሉት በጣም አሪፍ ነው። በተለይ ለላጤዎች ለወንድ ላጤዎችም ለሴት ላጤዎችም ይሆናል። እዚህ ጋር ደግሞ ቃሪያ የሚያቃጥለውን ሚጥሚጣ ቃሪያዋን ሰንጠቅ ሰንጠቅ አድርጌ ክትፋረኳት ቃጠል የሚል ነገር ጥሩ ነው። እሱንም እንደዚህ ነስነስ አደርኩት። ከዚ አቮካዶ እዚህ ጋር እንትን አልኩኝ አቮካዶንም ጨመርኩኝ። ይሄ ምግብ ከኋላ መቀመጫ ያወጣላሉ አሉ ነው። እንግዲህ የኔ እስካሁን አልወጣም። ባለ መረጃ መሰረት ምንም እስካሁን የወጣ መቀመጫ ምንም የለኝም። ግን መቀመጫ ያወጣላሉ ለሴቶች ነገራችሁ ብዬ ነው፣ ካላወቃችሁ። አዎ፣ ከዛ ሁሉንም እንደዚህ አደረኩኝና እንቁላሌንም ቅቅል አድርጌ ጨምር አደረኩኝ። አዎ፣ እንቁላሉንም ከላይ እንደዚህ ቅቅል አደረኩኝና ጭምር ጭምር ጭምር ጭምር አደረኩኝና ከላይ ነስነስ ጎዝጎዝ አደረኩኝና እዚህ ጋር ደግሞ ሎሜ ነው ሎሜ ነው ጭምቅ ያደረኩበት። ከዛ በኋላ ሎሚ ጨመርኩኝ። ከዛ በደንብ ሎሚ ሎሚ በደንብ ጨምሩበት፣ ይጣፍጣል። ከዛ በኋላ ዘይት ዘይት ዘይቶን ወይም ኦሊቭ ኦይል ነው የጨመርኩት። እዚህ ጋር ዘይቴን በደንብ ጨመርኩት። እኔ ኦሊቭ ኦይል ከሆነ በደንብ ጨምሩም፣ ችግር የለም። ከዛ እዚህ ጋር ቆንዶ በርበሬ ነው የጨመርኩት። እናንተ የምትፈልጉትን ነገር ጨምሮ፣ እንግዲህ እዚህ ጋር ጫው ጨመርኩኝ። ሚጥሚጣ ካላችሁ ሚጥሚጣ፣ የምትወዱ ሰዎች ምናምን ጨምሩ፣ መጨመር የምትፈልጉትን ሁሉም ነገር ጨምሩት። ከዛ እዚህ ጋር ሁሉንም ከጨማመርኩ በኋላ እንደዚህ ደብለቅ ደብለቅ ደብለቅ ደብለቅ ቀርቡት። ይዙ፣ እንዴት አባቱ ያምራል። ይኸው ለራት ያበደ ራት ነው። እውነቴን ነው። ለአጤዎች ምን አስገነፋፋችሁ? ሽንኩርት ማቁላለት ምን አመጣባችሁ? ለምን ታቁላላላችሁ? እውነቴን ነው። እንዲህ ቀለል ያለ ነገር ሰርታችሁ ብሉ ውዶቼ። አዎ፣ ከዛ እንደዚህ ጋር በሳን እስኪ እንብላ አልኩኝና ልቅመሰው አልኩኝና፣ አዎ ይሄ እንግዲህ ለቅምሻ ነው። አሁን ይቺ ትንሽ ነች፣ ምግቧ ደግሞ ብዙ እንዳይመስላችሁ ለቅምሻ ያህል ነው። ስቀምሰው ዋው ዋው ዋው! ሰርታችሁ ብሉ እናንተ ስልክ ላይ